ምሰጥ ነገር አጠፉ ይ ገብሬንም ምሰጥ ነገር እኮ አጠፉ። ፍቅር ሰጠኛለ፣ መፍትሄዎችን ሰጠኛለ፣ ህይወትን ሰጠኛለ፣ ይቅርታት ሰጠኛለ። እኔ ሺ በምን ልካስ? እኔ ፍላጎቴ አንቺ ደስተኛ እንድትሆኝ ብቻ። በእኔ ሳቤ ደግሞ ደስታሽን የምታገኘው ካኑ ጋር ብቻ። የኔሁን አላልኩሽ፣ ግን ፍጹም አረሳሽ አካልሽ ቢርቀኝ ትዝታሽ ትበኒ። ጥያቄ ከአሁኑ ስለመጣ ነው እንጂ እኔ ለራሴ እንኳን ደግሜ ማላወራው ነገር ነበር። ይሄን ወቃሪ ኪያ እንደሆነ ሰላም የሆንክ ሰው ነህ። ሰው የሚፈልገውን ነገር አይተህ ታውቃለህ፣ አይተህ ትረዳለህ። ለሰው ነው የምትኖረው፤ እንኳን ለራስ እኮ ኖረህ አታውቅም። እኔ ግን ጓደኛዬ ሆኜ እስካሁን ድረስ ለአንተ መኖር እንኳን ከብዶኝ። ቆይ እንዴት ግን አስቻለ? እንደማላገኝ ያውቃል ልቤ፣ የእኔ እንደማትሆኚ ተረድቶ። ቱፋ ሆነን ጽንፍ ለጽንፍ ካልተራርቁ በእርግጥ ፍቅር መስፈርት የለውም አውቃለሁ። ግን ምን አድርጌ የለ እኔ እኮ ችግሬ ይበዛልኝ ሰው እኮ ጥቅም እኮ አይደለም እኮ ፍቅር ስር እንዲገባ የሚያደርግ ምን አይነት አይና ትንሽ እየሆነ ነገር ተሰምቶኝ ነበረ። ወደ ትችዋል ያን ያንድ ሰሞን ከኔ ጋር ያለች አላላላ ምን አድርጌል ነው እሺ፣ ምትደሰት ምን ባደረግል ነው ማለት ከዚህ ስሜት መውጣት የምትችለው ምን ባደርግል ነው ሁንሻለሰው ስታሽረት ሁሉንም ልውበእጅበጣ በ የሰውነች በጣም ሰላም፣ ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁላችሁም ደህና እንደምትሆን ተስፋ አደርጋለሁኝ ባላችሁበት ትላንት ካያችሁ አኑና ቶፋ እርቶ ነበርና የሆነ ሁኔታው ምናምን ነገር በጣም ነበር ያስደነገጠኝ። ከቶ ይህም አልጠብቀውም መልስ ነበር ያገኘሁት። ልብስ ለብሳ ሱፍ ለብሼ ምናምን የሆነ የሆነ ስሜቶች የምር ነበር። አልናገርም ውስጤን ደብቄን ይዘዋለሁ። በምጠረጥረኝ ሰዓት ላይ ጥቂት እንኳን ልችን ቅንጣታ ያለ እንኳን ስሜት ስለሷ ተሰምቶኛል ያቀብ በግድ ነው እንዲሰማኝ ያደረግኸው። በግድ እንደወዳት በግድ እንደወዳት ነው ያደረግኸኝ። አውቆ ነው ብዬ ነው የማስበው በእርግጠኝነት ነው ብላችሁ በቃ አውቆ ነው የሚሆነው እንጂ የምር እንደዛ ያደርጋል ብዬ አላስብም። እንደ እኔ እንደዛ ያደርጋል ብዬ አንድም ቀን አስቤ አላውቅም። ሊያሳስ ሊያስብ እንጃ። ማለት እኔ በጓደኝነት በወንድምነት ስለማውቀው ይሁን አላውቅም። ከእናንተ በላይ ግን እንዴት ብዬ ላስረዳችሁ? በቃ በወንድምነት ስለማውቀው ወንድሜ አድርጌ ስለማስበው ያን ነገር ያስባል ብዬ አንድም ቀን አስቤ አላውቅም ነበር እውነት ለመናገር ከሆነ እና ፋሚሊ የሆነ አለ አይደለ በጣም ነው የደነገጥኩትኝ የሆነ ማልጠብቀው አይነት ነገር ነው የሆነብኝ እና ዛሬ ንን ቀጥሬ ያለው አንተ ምንድነው ፕራንክ ነው እንደ ወይስ ምንድነው ነገሩ ብዬ የእውነት ልጠይቀው ዛሬ እንግዲህ ቀጥሬ ያለውኝ እዚህ እየመጣሁኝ እየመጣ ነው ብሎኛል ያው አሁኑ ተናድጄ እበታለሁ በእውነት ከሆነ እንደዛ መጠየቁ አኑ አሁንም ያለው ነገር ምናምን ነገር ደስ አይልም መሰለኝ፣ እና አልገባኝም። ብቻ ግን ሁሉም ነገር የሆነ ለመዝናናት መተን እየጠየቁ ያሉ ጥያቄዎች እየሆኑ ያሉት ነገር በሙሉ ደስ የሚሉ አይደሉም። እና እስቲ ሰውዬ ደግሞ ከመጣ በኋላ መቀጠልላችሁ ይሆናል። እስከዛ አብራችሁ ነው ደርሳል፣ ፋሚሊዎች ያው እየታየኝን ያለው እየመጣ እና ማለት ሁኔታዎቹ ናም ደስ አይሉም። እቆጣዋለሁ በደንብ

ቢሌሌን እያፋለኩ ስለ እሱ ለእሱ ብቻ ነው። ሜካ ወይስ እሱም እየፈለገ ነው? እየፈለግን ነው እየፈለጋች። እኔማ ሳላገኝ አልቀረውም። ኧረ ተው፣ የአንተን እየፈለኩኝ የእኔን አገኘሁኝ። አንዷን ቀሬ ቀሬ ነው የሚባለው። ቄሮ ቀሪቲ ከአራት መቶ ሄክታር ጋር በቃ በረገደ ላይፍ ተቀየረ። ላይፍ ቼንጅ እሺ የሆነልህ ትላንትና፣ ደግሞ እኔን ጥላችሁኝ ሄዳችሁ ሰንሳይ ታያችሁ። በደምብ ነገረሽ ደስ ይል ነበር፣ ደስ ይል ነበር። ጥሩ ነው ያለ ኔ አሪፍ ነው ያለ ኔ ጥሩ ነው። እንደዚህ ይደረጋል ቤት ያለ ኔ። እኔ መቅየም በጣም ነው ኢንጆይ የምናደርገው ከሌለሽ ብታይ ጥሩ ነው። በርታ

ማለት ነበረ የምረን እኮ ነው አንተን እየጠበቅኩ ማለት ኦኬ ሺላት ምናምን ነገር ከዛ ፍራንክ ነው ይለዋል ምናምን ነገር እየጠበቅኩ ምን አይነት ባህሪ እንዳለው ትንሽ ነገርን አግዝፎ የሚያስብ አይነት ሰው ነው ወይ ማለት አውቃለሁኝ፣ እናንተ ጓደኛ ማለት ነው። ብዙ ጊዜ አብረን ነው የምናሳልፈው፣ እናንተ ምናምን ነገር። ግን እሱ ምን ብሎ ነው የነገረሽ የነገረኝው ነገር አለ። ቪዲዮም አለ እኮ አይደለ እንደ አልገባኝም። እኔ እኮ ካሁንም ፕራንክ ነው ትላለህ ወይ ደግሞ አብረን ፕራንክ እንላለን ምናምን ነገሩ ብዬ ነበር ያሰብኩትኝ። እኔ እንደውም ትናንትና አብራችሁ ስለወጣችሁ ዛሬ ደግሞ ካንተ ጋር ሆነ እንትን እንላለን፣ እንዝናናለን ብዬ ነበር ያሰብኩትኝ፣ እንደ ጓደኛ ማለት። ሰሞኑን ከ ማለት ከፍቅረኛ ይሄ ጋር እንደ ጓደኛ ጣልጣል አድርጊያለሁ። አይ ስለዚህ ዛሬ ደግሞ ካንተ ጋር ለመዝናናት ነው የመጣሁት የወጣሁት። አንተ ደግሞ ጭራሽ አልገባኝም። ቀይ ሆይ ኪያ ምን አዲስ ነገር አለ? በቃ የሆነ ሰዓት ላይ የሆነ የተሰማ ስሜት ነበረ። ከጠፋ አልቋለው ለሌላ ይሹን እናውራ። አልገባኝም ብይ። ይህኛውን እኮ ለመረዳት እኮ ምንም እኮ እውቀት አይፈልግም እኳ እንዴ። ክያ ምንድነው አልገባኝም ነገር የምርህን። እንደዚህ አልጠበኩም ነበር

አሁን ላይ ፍጹም እህትነት ነው የሚሰማኝ። እንደህቴ ነው መሰለሽ። በጣም ሲያፋጠኝ የተሰማኝን ስሜቴን ምናምን ማወቅ ስለፈለገ ነው የነገርኩት። እንድትሰሚም አልፈለኩም ነበር። ቆይ ከመጀምሮ ነው ያምን አንድ ነገር መደጋገም ነው የሚሆን። በቃ ያኔ እሄዳለሁ ምናምን ስትይ አይዶን ነው። እኔ እኔ እራሱ እኮ ይሄኛው ስሜት ይሁን አይሁን እራሱ እርግጠኛ አይደለሁም እኮ ብቻ የዛኔ በጣም አዘኝ እንደነበረ ለምን ማለት እንደዚህ አይነት ስሜት እንዲሰማ የሆነት አርጌ ከነበረ በጣም ይቅርታ። በጣም ባይሆን አንድ ምክር ልምከር እሽ? ክዬ ሽማግሌ ስለሆንኩኝ መምከር ነው የሚቀል። እላፊ ሰው ጋር ትቀራለች እሱ አሪፍ ነው ላንቺ ላንቺ ስልሽ ላንቺ ሳይሆን አጠገብሽ ለሚመጣ ሰው አሪፍ ነው። ለካ በጣም ሰውን ስትቀርቢ ዲፕሊ ነው የምትቀርቢው፣ ጠልቀሽ ነው የምትቀርቢው እና የሆነ ሰው ሌላ ነገር ሊያስብ ይችላል። እና ማለት እሺ ያን ባህሪዬ እንዴት ነው ማስተካከል የምችለው? በመጠኑ በማድረግ ነው። ቀረቤታሽን፣ ውዴታሽን ነው። እኔ እንዴት ነው ካንተ ጋር ያለኝ ነገር በኔ ጋር ብቻ አይደለም። የሆነ አጋም እንደዚህ አይነት ነገር ተፈጥሯል ይሆናን ከእኔ በላይ ማንም ሊረዳው የሚችል ሰው የለም። ላይክ ቀላል ነገር ነው የሚመስለው ግን አሁን ያለበትን ነገር እኔ ልገምት ይችላል። ምክንያቱም ኦልሬዲ አልፌበታለሁ እያሰባለሁ። ቆይ ይሁኑ ነገር ሲፈጠር እኔ አልነበርኩም ለምንም የሚነገርም ነገር አለ። ሲቀጥል ደግሞ አሁን ኦልሬዲ ያለቀ ነገር ነው። ምንም አልነግርሽ እንደዚህ ዓይነት ስሜት ተሰማኝ ነበር ልሽ የጅል ስሜት እኮ እኔ እንኳን ለተሰማኝ በጣም ነው የተሰጠው፣ እንኳን ላንቺ ነው። ቶዬ ማለት ከመጀመሩ እስከ እስከ ቅርብ ጊዜ ራሱ እኮ እኔ እናንተ በቀልዳችን ነው የምንተዋወቀው፣ ማስሙር ነው የምንተዋወቀው። እኔ እኮ ላንተ ምንም አድርጌልህ አላውቅም። እኔ እኮ እኔ ለፍቅርህ የሚገባው የሆነ ሰዓት ለማስመሰል ምናምን ተገናኝተን ነበር አይደል? እያስመሰልን ግን የእውነት ነበር ይሄ

ሆዬ በእርግጥ ፍቅር መስፈርት የለውም፣ አውቃለሁ። ግን ምን አድርግ የለ። እኔ እኮ ችግር ይበዛል። ሰው እኮ ጥቅም እኮ አይደለም እኮ ፍቅር ስር እንዲገባ የሚያደርገው። ምን ስላደረግሽልኝ? በእርግጥ እንዳልሽው የሆነ ነገር ከሰው ስታገኝ ነው ልትወጂ ምናምትሽ። አንቺ ደግሞ ትልቁ ኳሊቲሽ ምንድን ነው? ወይም ደግሞ ሰው እንዲወድሽ የምታስገድጅበት መንገድ፣ ሰውን በጣም ነው የምትወጂው። እና የራስ ሻርገሽ ነው የምታስቢው። እና ኤቭሪቲንግ ስላንቺ እንዲያውቅ ታደርጊዋለሽ ያንን ሰው። ሶ ስላንቺ የሚያውቅ ሰው ደግሞ ሊጠላሽ አይችልም። ምናልባት ለሌላ ጊዜ የሚጠቅምሽ። ቆይ እሺ፣ እኔ በመልካስ አረ፣ ኖርማል አይደለም የእውነት ለኔ ኖርማል አይደለም። እንደዛ እያለኝ ነበር በመልካስ ይያለ። እኔ እውነት ለመናገር ከሆነ በጣም ነው የምወድ ግን ተጠበቁ ወደኝ ወንድሜ፣ ልክ ነሽ። እንደዛም ነው ትክክሉ። አሁን ይኸውልሽ፣ ይሄ ጥያቄ ከአሁኑ ስለመጣ ነው እንጂ እኔ ለራሴ እንኳን ደግሜ ማላወራው ነገር ነበር። ይሄን ወቃሪክ ያንዲ ሆን ማለት ካላፊ ስለጠየቀኝ ነው እንጂ ባላወራ ራስ ደግሜ ይባላሰው። ግን ደግሞ አሁኑ ነው በቃ፣ አንዴ እኔን መጠየቅ ጀመር አይተው ሚስቴንም የሚያነብሉላ ነው የሚመስለው። መደበቅ አልችልም። እኔ እኮ ምሰጥ ነገር አጣው። ቶዬ ገብርኤል፣ ምሰጥ ነገር እኮ አጣው። ፍቅር ትሰጠኛለ፣ መፍትሄዎችን ትሰጠኛለ፣ ህይወትን ትሰጠኛለ፣ ይቅርታ ትሰጠኛለ። እኔ እሺ፣ በምን ልካስ? ምን ላርግልሽ? እሺ፣ የሁሉ ነገር ኤርፖርት እንዳትሄጂ ምናምን ለምን ቶዬ፣ ለምን ኤርፖርት እንኳን እንዳትሄጂ ያልኩሽ ለእኔ አይደለም። ይሄን ያህል ለምን ለምን ይሄን ያህል ታበዛዋለክ? ብሄድኩ ይሻል ነበር። የአንተ የሚሄድ ስም ሳሎን ቢያንስ ይሻል ነበር፣ ለኔ ነበር

ለሰው ነው የምትኖረው እኮ አንተ፣ ለራስ እኮ ኖሮ አታውቅም። እኔ ግን ጓደኛዬ ሆኜ እስካሁን ድረስ ለአንተ መኖር እንኳን ከብዶኛል። ከዲያንደን አንዳንድ እንደኔ አይነት ሰው ነው የሚወደደው። ቶፋ፣ እሺ፣ እኔ የምናርግልክ ሽቶይ፣ አረ ምን መስል ገ ደ ደ ቆይ ቤካ ታቅ ነበር። ስለዚህ ነገር እንጃ ምን ብዬ እንደምነግር አላውቅም። ቆይ እንዴት ግን አስቻለ ሆነን ጽንፍ ለጽንፍ ባካል ተራርቆ ዛሬም ያፈቅርሻል ልቤ ተስፋ ቆርጦ፣ ወስቴን እያዳምጥ ሲረበስ ስሜቴ፣ መኖር እያስጠላኝ በማጣቴ ቃላት እያማጡ ደርቀው ከንፈሮቼ እየድሻ ፍቅርኩሽ ተስፋትቼ መቃ ኪያ እንትን እንደ ሌላ ወሬ ነው ከአጋጣሚ ነበረ ከዩ ከአጋጣሚ፣ ማንኛውም ሰው ሊሰማው የሚችሉ አይነት ስሜት ነበር ተሰማኝ። በቃ አረስችዋለሁ፣ ግን ደግሞ አኗር እንዲህ ዝም ብሎ የሚፈታኝ ሰው አይደለም። እንደነገርኩሽ ነው። በቃ የነ ውስጤን ማንበብ የሚችል ነው የሚመስለኝ። ስም መደበቅ አልችልም። ስለዚህ እኔ ነኝ ማለት ነው ውስጥ ማንበብ የማልችል እኔ ነኝ ማለት ነው። ድንጋይ ራሷ። ሁሌ የራሴን ስሜት ብቻ የማዳምጠው እኔ ነበርኩ ማለት ነው። ቶዬ ልክ አይደለም የሰራኸው። ማርያም ምን ማድረግ ነበረም እና አሁን አንዱ ናለ። ምን አድርጌልህ ነው? እሺ ምስጠ ምን ባደርግልህ ነው ማለት ከዚህ ስሜት መውጣት የምትችለው? ምን ባደርግልህ

የእውነት ነው የምልህ። አንተ የምታፈቅረኝን አንተ የምትወደኝን ያህል እኔ በወድ በጣም ነበር ደስ የሚለኝ። ተወታ። ያ ስሜት የእኔ ቢሆን እኔ ነበርኩ የታደልኩኝ፣ የታደለችው ሴት መሆን ነበርኩኝ፣ ቶዬ አረኪ ያስጨነቅሽ ነው። እሺ፣ እንመለስ ወደ አዲስ አበባ እንመለስ። ማን ስሜቱን እየጎዳሁት ከሆነ እ ኖርማል ነው። አንቺ በምን ታቂ ነሽ? አንድም ቀን እንዲታይሽ አድርጌ አላውቅም። የምር እንዲታይሽ ማ አልፈልግ ነበር። እኔ ፍላጎቴ አንቺ ደስተኛ እንድትሆኝ ብቻ። በእኔ እሳቤ ደግሞ ደስታሽን የምታገኘው ከአኑ ጋ ብቻ። ከየውና ጋ ምር እርግጠኛ ነኝ ደስታሽን አታገኝም ለአኑ እየተቆረቆረ ምናምን ነገር ወይም ደሞ ዮኒን ጠልቼው አይደል። ትክክል አንቺ አኑ ስለሆነ ብቻ እንኳን ለዮኒ እራሴንም እቀጠዋለሁ፣ እንደዚህ አይነት ስሜት ስለተሰማኝ። አንቺ በጣም ፊት ልታደርጊ የምትችይው ከአኑ ጋር ብቻ፣ አኑ ወዳጄ ስለሆነ ወንድሜ ስለሆነ ምናምን ነው። በቃ በጣም ነው የሚወድሽ። ብዙ ሰው ሊወድሽ ይችላል። ሁሉም ከሚወዱሽ ግን በእጥፍ ይወድሻል። እሱ አቅሉን ነው የሚስተው ባንቺ። እና እንደሱ ዓይነት ወዳጅ ደግሞ መቼም ነው ማታገኝ። የኛ አርቲፊሻል ነው ምን ሳተላይት ላይ ተሰምቶ በቃ ምን ፈታው። ሌላ ካንቺ ተሻለ የሚያዳምጠን ካንቺ ተሻለ ምናምን የምንወደሰው ምናምን ነገር በአጋጣሚ ከመጣ እምንረሳሽ ነው። አንዱ ግን ስድስት ዓመት ያለ ምክንያት በቃ አንኮንሸስ ወይ って言われてでしょ。ማርያምን ታምጠብቀው በላይ ነው እንግዲህ፣ እኔ ካሰብኳቸው ውጪ ነው እንግዲህ። ለምን እንዴት አንቺ እራስሽ ጀምር ተሰምቶኝ ስሜት የለ። አንቺ ብነግርሽ ደስ ይልሽ ነበር እውነት ለመነገር ቢያንስ ስለ አሁን የሚሰማኝ ስሜቶች ለአንተ አልነግርህም። ይሄን ያህል ደደብ አልሆንም ነበር ኖርማል። ቀድሞ ነው እኮ አሁኑ ቀድሞ ነው አንቺ ጋር የመጣው ስለ እሱ ብታወሪ ኖርማል። ሲጀምር ደግሞ ወንድሜ ነው። ስለ ወንድሜ በጎ በጎ ነገር እና ደግሞ ክፋት ለእኔ ካልሆነ ለማለት በጎ ነገሩን ስትነግሪኝ እኔም ነግሬው በጣም ቆይላት እንደዚህ አይነት ነገር ላይ ችግሩ ደግሞ ስትነግሪኝ አስተካክልም ለማለት እኔ ቀርባለሁ ለሱ ለማ ከማንኛውም ሰው ምናምን ከምታውቂያቸው ከሶፊም ምን ይቀርባሉ። ታውቂያለሽ። የሆነ ሰዓት ላይ እንግዲህ ተመልካቾችን ምናምን አላወቁም ነበረ የኔን አንቺ ማስመሰል ነበርና የተወሰኑ ሰዎች ምናምን ነገር ደስ ብሏቸው ኮሜንት ሲያደርጉ እናንተ ናቸው ፊት የምታደርጉት ምናምን ሲሉ ኮሜንቶችን እያየኝ ደስ ይለኝ ነበር። ታውቂያለሽ የሆነ የምርን ነገር እየመሰለኝ ነበር። ምናልባት እነሱንም ምናምን በብዛት እያየኝ ስለነበር የሆነ ተሸጉል ብቻ። ግን አሁን አልፏል። ድጋሚ እንዳናወራበት ስለምፈልግ ነው የዚህ ልክ ምነግርሽ። ደግሞ በእንደዚህ አይነት ነገር ላይ ኢሹ አርገን አንስተን ነው አናወራ። መቼም ደስ አይለኝም ማውራትም አልፈልግም። ግን ደግሞ መቼም የማይደብረኝ ነገር ነው ኪያን ወደድካት ብሎ የሚታዘበኝ ማህበረሰብ ቢኖርም ጉዳይ አይደለም። በቃ እንደዛ የሚለኝ ሰው ካለ ቅረባት ነው የምለው፣ ቅረባትን እንጂ አትውደዳት ነው